የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ነው። ከዚህ ሕግ የሚበልጥ የለም። በኢየሱስ ክርስቶስ ያመኑ ግን ሰውነታቸውን ከምኞትና ከኀጢአት ለዩ። አሁንም በመንፈስ እንኑር፣ በመንፈስም እንመላለስ። ኵሮዎች አንሁን እርስ በርሳችን አንተማማ፣ እርስ በርሳችንም አንቀናና። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት፣ ስለ ጻድቅ ጸሎት። ከናንተ የሚያዝን ቢኖር ይጸልይ። ደስ የሚለውን ቢኖር ይዘምር። ከናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት። በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቀቡት። የሃይማኖት ጸሎትም ድውዩን ይፈውሰዋል እግዚአብሔርም ያስነሣዋል። ኀጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ ኀጢአታችሁን ተናዘዙ እንድትድኑም ለወንድሞቻችሁ ጸልዩ። የጻድቅ ሰው ጸሎቱ ብዙ ትረዳለች ግዳጅም ትፈጽማለች። ኤልያስ እንደኛ ሰው ነበረ እንደምንታመምም ይታመም ነበር። ዝናብ እንዳይዘንብም ጸሎትን ጸለየ። ሦስት ዓመት ከስድስት ወርም በምድር ላይ አልዘነበም። ዳግመኛም ጸለየ፣ ሰማይም ዝናቡን ሰጠ፣ ምድርም ፍሬዋን አበቀለች። የሐዋርያት ሥራ ሁላችን ከተሰበሰብን በኋላ በአንድ ቃል በየን አንድ ሆነንም ከወንድሞቻችን ከጳውሎስና ከበርናባስ ጋር ወደ እናንተ የምንልካቸውን ሰዎች መረጥን። እነርሱም ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰውነታቸውን አሳልፈው የሰጡ ሰዎች ናቸው ይሁዳንና ሲላስን ልከናቸዋልና፣ እነርሱ በቃላቸው ይህን ያስረዷችኋል። ሥርዓት እንድናከብድ ሌላም ሸክም እንዳንጨምር መንፈስ ቅዱስ ከእኛ ጋር ነውና፣ ነገር ግን ይህን በግድ ትተው ዘንድ እናዛችኋለን። ለአማልክት የተሰዋውን ሞቶ የተገኘውን ደምንም አትብሉ። ከዝሙት ምራቁ በራሳችሁ የምትጠሉትንም በወንድሞቻችሁ ላይ አታድርጉ። ከእነዚህ ሥራዎችም ሰውነታችሁን ብትጠብቁ በሰላም ትኖራላችሁ። ደህና ሁኑ። የማቴዎስ ወንጌል የአብን ፈቃድ ስለማድረግ። በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። ያን ጊዜ ከቶ አላውቃችሁም ዓመፅን የምታደርጉ ሁላችሁ ከኔ ራቁ፣ እላችኋለሁ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ብልህ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፤ ነገር ግን አልወደቀም፣ በዓለት ላይ ተመስርቷልና። ይህንንም ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብ ዘነበ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንንም ቤት ገፉት፣ ወደቀ፤ አወዳደቁም ታላቅ ሆነ። ጌታችን ኢየሱስም ይህን ነገር በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ፤ ነጻፎቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበርና። አትሮኖስ ቅዱሳት መጻሕፍትን በድምጽ ያንብቡ።